ናችሁ ደህና ናችሁ የቢላሽ ወሬ ጀመር ከነሱ ጋር እሺ ቅርታ ገባችሁ ገስት ላይ ዝም የምትዘጉ ሰዎች አላስገባችሁም ገስት ላይ ሻመልስ ማታ እንትን ኔትወርክ ብሎኝ አወረደኝ ማሬ ሰዎቹ ስልኬን ወስደውብኛል ቲክቶኬን እንደልታውብኛል ቲክቶክ ላይ መምጣት አልችልም ኢትዮጵያ ስመጣ እንነጋገራለን ብላለች የንትኑ ስለዚህ በስትመጣ በህግ እኔ መቶ ሰላሳ ሶስት ሺ ብሩን አስመልሽ ይልሻሉ አይደል? የቀረ የአንድ አመት ደሞዙ ነው። ለእሱ ደግሞ አልወሰድኩም እያለች ስለሆነ ማስረጃ ያስፈልጋል። ቅልቦች ቀራንልሻለሁኝ። እሺ ማስረጃ ታቀርቢያለሽ። ለእኔ የአንድ አመት ደሞዝ ለመብላቷ ማስረጃ አልሰጠሽኝም። እኔ አሁን እሷ ማስረጃ ስለሰጠሽኝ ደረሰኝ ስለያክሽልኝ አፍንጫን እንሺ መቶ ሰላሳ ሶስቱን በአንድ ቀን እንድትመልስ አድርግ ያለው አይደል የአንድ አመት ሽግር ሩ ወልካም ችግር የለውም እኔ ለምስጋና አይደል የአንድ አመት ደመወዙን ግን እሷ የምትለው ምን መሰለሽ ነይና ቲክቶክ ላይ እንነጋገር አልኳት ማለት ተገዘተች በምን በምን ፎቶ አንስቼ ሊላክልሽ ስልኬ ስክሪንሾት ቢያደረግ ኖሮ ጥሩ ነበር ሁለተኛ ስልክ የለኝም ይሄ ስልክ አሮጌ ነው ሰውየው ቲክቶክ እንደለተብኝ እና እንትን ዋይፋዩን አጠፋብኝ። ዳታን ሞላልሻለን አልኳት። ዳታን ሞላልሻለን ቲክቶኩን ድጋሚ ዳውንሎድ አድርግ ስላ ስልክ አሮጌ ስለሆነ ድጋሚ ዳውንሎድ ላረቀው ስል እምቢ አለኝ አለች። እኔ ደ አልተነጋገረች ገባሽ። ዝም ብዬ ፎቶ ለጠፍ አልችልም። ፎቶ አልለጠፍኩ ማለት ካ ብሩን አትሰጣችሁም። አን አንዴ ሌባ ከተባለች ሚዲያ ላይ ፎቶዋ ከተለጠፈ በኋላ ለምን ብላ ለምን ብላ ብሩን ትሰጣችኋለች? ፎቶ ልክ ነሽ? አዎ አሁን ስልክ ያለችው ውሸት ነው። እኔ ለራሱ በቪዲዮ ስታወርቅ ሁለት ስልክ ነው ያላቸው። ውሸት እንደሆነ ሀንድረድ ፐርሰንት አውቃለሁ። ግን ያለ ማስረጃ እኔ አንድ ሰው ውሸት ግን ነው ብዬ ዝም ብዬ መገንገም አልችልም። ማስረጃ ፈልጋለሁ። ገባሽ የአንድ አመት ደሞዟን አንቺ ስላት። እኔ ሰውየው ምን አለኝ? ድጋሚ አወራን ከሰውየው ጋር እኔ እያስፈረምኩ ነው፣ በእጇ የሰጠኋት ስለዚህ እኔ አይመለከተኝም። አስፈርሜ በእጇ እስከሰጠው ድረስ ለምን ሰጠቻት? ለመስጠቷ ምን ማስረጃ አለሽ? አለኝ ምንም ማካሜራ ምንም ማስረጃ አለኝ እስቲ እሷ የአክስትሽ ልጅ አክስትሽ እናውራ፣ እህትሽ እያለን እናውራ ከሚረዝም እህትሽ ለእሷ ብሩ በእጇ ለመስጠቷ ማስረጃ አለሽ? ቪዲዮ አለሽ ወይ የሆነ ማስረጃ አለሽ? እንደምትለኝ እሷ ቤቱን ካሜራ ስላለ ሰው ብዮ ከቻለ ካሜራውን ቢልክልሽ አለች ጥራሽ ይህ በፖሊስ ካልሆነ የሰው ቤት ካሜራ መፈተሽ አይቻልም። እሺ ቆይ ከእሷ ወሬ ውጪ እሷ ከነገረችሽ ውጭ፣ ሲኖሪታ አካውንትሽ ፕራይቬት ነው አካውንትሽ እንክፈች። እህትሽ ከነገረችሽ ከአፍ ውጭ እሺ፣ እህትሽ ለምንድን ነው የዛን ጊዜ በቮይስ ቲቪ ተሰብሯል ብር ላኩልኝ ብላ አብራተሺ ብላ ተስማምታ ዋሸች? ያንን ብር ያኔ እሱን እንደዚህ ያለችበት ምክንያት አእምሮ ሕመምተኛ ግቢ ሊያስገባዎች ነው አንቺ ላይ ያለ ህዳ ከዚህም በፊት የሰራሚኩም የቀረ ስላለ እዛ ከገባሽ ነፃ ነው የምታገለግ ላትገኝት ስለምቼ በሰላም ለ ወደ ሀገርሽ እንድገቤ እንደዚህ ብለው ዋሽተን ብሩ እናዝገባለን። ሰዎቹ እንደዚህ እያሉ ስለሆነ ምንም አማራጭ የለኝ አለቻት። እሷ ደግሞ ምን ትላለች? ቤተሰቦቼ መተት ምናምን ስለሚያደርጉብኝ እኔ ሁሉም እንደምናገረው ነገር ይ እንዳትለልተውን ብዬ ወደ ሌላ ፎርዋርድ አደርጊዋለሁ። እሷ እኔ ጋርም አለ ቤተሰቦቼ መተት መተት ስለሚያደርጉብኝ ስለማይወዱኝ፣ ቤተሰቦቼ ቤተሰብ ጋ መሄድ አልፈልግም፣ እና ምንም ስለሌለኝ ቤተሰቦቼን ዋሽተን ብር እንቀበላቸው ብላኝ ለእሷ ብዬ ዋሽቼ ነው ብሩ የቀበልኩት አለ። እንደዛ ከሆነ ለምን እስከ ዛሬ አልሰጠሻትም ነው እሷ የምትለው ብር ከሚልከው ልጅ ጋር ግንኙነት ይሁነት አላት። ሴትዮ የራሱ ሁለቴ ይዛታለች። ካላመሽ ሴትዮ ያላገናኝሽ እና በእኔ ስልክ ቁጥሯን አንሰጥሽ ሄዱላች ግን በእኔ ስልክ ሴትዮሽ ያላገናኝ ሴትዮ ያላገናኝሽ እና ሴትዮ የት እንገርሽ ሁለት ቀን ይዛታለች። ብር ከሚልከው ከው ጋር ልጅ ጋር ቆማ እንደገና ደግሞ በድብቅ ትወጣለች። ብር ከሚልከው ልጅ ጋር ፔሬዷ ቀርቶ ሴትዮዋ ለምን ፔሬዷ እንደቀረ ለሴትዮዋ ተናግሬባት ሴትዮዋ ለምን ፔሬድሽ ቀረ ብላ ሐኪም ቤት ወዛ ስታስመረምራት ዶክተሯ የእርግዝና መከላከያ ኪኒን ስለምትወስድ እሱን ያዛባባትና ፔሬዷን ያስቀረዋለች ስትላት፣ ዶክተሯ ሴት ጓል ለምንድነው አንቺ የእርግዝና መከላከያ የምትወስዱ ስትላት፣ አሁን አይደለም በኢትዮጵያ እያለው ነበር መወስደው አለች። ለዚህ ደግሞ ሴት ጓል ላገናኝሽ እና ሴት ጓል ልንገርሽ፣ በራሴ ስልክ ሴት ጓል ላገናኝሽ አሁን አለች። እሱ ላይ ሰውየው ግን ግንኙነት ስላላቸው ወንድና ሴት ስለሆኑ ይዋሻል እንበል፣ ግንኙነት አላቸውን ብለን ገምት። ሴትዮዋ ማዳም ማዳም ለምን ብላ ለእሷ ብላ ትዋሻለች? ማዳምን ላገናኝሽ አለች። ታገናኝ ስማ። አንችን ነው የአንችን ፈቃድ ከማዳም ጋር ላውራ አውሪ ማዳም መሆና በምን ናቃለን ነው። አሁን ማዳማ ብታገናኝሽ ጥሩ ነው። ልጁን ደግሞ ብር የሚልኮ ያለችኝ ያለችሽ ማለት ነው። ሰውየውን እሷን በስልኩ አደል ደውላ ብላኩን ብር የምሰጠው ስለሆነ ሰውየውንም ታቅርብ። ከሱ ጋ የመጣው ሰውም ካለ በሷ ስልክ ነበረ የሚደወለ ነበረ፣ እሱንም ታቅርብ። ያን የፈለግኩ ልጁ የተሰጠ የተባለ በሷ ስልክ ጋር አብሮ ስለሚያወሩ እኛ ስልክ ስለሌላት ታቅረብ ነው የፈለኩት እንጂ አሁን ማዳምን ሌላ ሰውም ልትርሽ። እኔ አሁን እሷ እየሰራች ያለችው ድራማ በጣም ስማርት ነኝ ገብቶኛል። ከዛ ቤት በስራ እስከምትወጣ ድረስ ዋይፋዩን ዘጉብኝ ቲክቶኬ እንደለቱብኝ ብላ ሳትዋረድ ከዛ ቤት መውጣት ነው የፈለገችው። ከዛ ከዛ ቤት ከወጣች በኋላ ኢትዮጵያ ከመጣች በኋላ የምንለቃት ማናገኛት ነው ይመስላት። እንደውም ከመዳም ቤት ልቅ ኢትዮጵያ በግላጭ ትገኛለች። በደንብ ነው የምትገ አንጣዋ እናንተ ጋር ያለ አይደል እኔ ጋ ነው እንዳለ ነው ከነ ቁልፉ እኔ ጋ ነው ያለው። ሁለቱንም ሻንጣ እንዳትሰጧት። ሻንጣዋን ብላ ትመጣለች። ከዛ ችን ከፍል ትወታላችሁ። እንዲ የአንድ አመት ደሞዝ የእህትሽ የአንድ አመት ደሞዝ ተበልቶ ዝም እንዳትይ። ማንም ከማንም አያንስም። አዎ እኔ አንድም ማሰብ ያለኝ እዚህ ቤት ስሬ ከተማ ላይ የገዛች ቤት አለ በቅርብ እና ያኛውም በህግ ለራሱ ላሳውቅ እንደ ብዬ ልጠይቅሽ ነው፣ ህግ አሳውቄ እገዳ እንዲሆን ነገሩ እስከሚፈታ ድረስ። ህግ ለሁሉም ነገር ማስረጃ ይጠይቃል። ብሩን ለእሷ ለመስጠቷ እህትሽ ፈርማ ደሞዟን ከባባ ተቀብላ ለእሷ ለመስጠቷ ማስረጃዋ ምንድን ነው? ማስረጃ ቃይ ህግ፣ ፍርድ ቤት ስትቀርቢ ማስረጃ ነው የምትጠይቅ። አድ እህ ይኛለች እኮ እህትሽ፣ ማስረጃ ታምጣ። ለመስጠቷ የተፈራረሙት ውል አለ፣ የተቀረጹት ቪዲዮ አለ፣ ምን አለ? ማስረጃ፣ ማስረጃ። ያለ ማስረጃ ሰውን መክሰሳትች ፍርድ ቤት አሁን እዚህ ላይ እሺ ብላ ስወጣል የልጁን ስልክ ብታመጣ ቆንጆን ነበረ ይወጣል ስልኩን ልጁን ብታቀርብልን ቲክቶክ ላይ ላለመምጣት ሰውዬው ቲክቶኬን ደለተብኝ ዋይፋይ ዘጉብኝ አንቺ ስላናገርሻቸው እንዴት ሶሻል ሚዲያ ላይ ይወጣል ጉዳዩ ብለው ተናደው አለች የው ቮይሷ አለኝ እዚህ እያለች ለምን አልተናገረችም እዚህ ያለች ደስተኛ ሆና በሰላም አገሯ ከገባች በኋላ ነው ወይ የምትናገረው? እውነት ብሯን ከበላሽባ ለእኔም አለኝ። ሰውዬው በድጋሚ ስናወራ እውነት ብሯን ከወሰደችባት ከቤታችን ሳትወጣ ለምን አልነገረች ነው? ልጅ መከበረት ነ እኔ አስፈርሜ ነው በየወሩ እኔ ጠንቃቃ ነኝ ያለኝ። ከፈለሽ ልላክልሻለሁ በየወሩ ሰራተኞቼን ሁለቱንም እያስፈረምኩ ነው ደሞዝ የሚሰጡ እያስፈረምኩኝ። አንድ አምስት አቋን አልወሰድኩም ጭራሽ የግማሽ ወር ያልሰራችበት ከፍጌጣት አለ ጨምር ከፈለግሽ ወረቀቶች ነት ብትላክልሽ ታዲያ እውነት ከወሰደችባት እዚህ ሳትወጣ ለእኛ ለምን አትነግረንም ነበር አለ። ለምን ለምን ሀገር ቤት ከገባች በኋላ አለውእውነት ግን ነው ያልኩት። ለምንም አይነት ማስረጃ እጄ ላይ የለም። እኔ ማስረጃ ያለኝ የመቶ ሰላሳ ሶስት ሺህ ደረሰኝ ነው እጄ ላይ ያለው። እሱን አፍንጫዋን ይዤ በአንድ ቀን ውስጥ እንድትመልስላችሁ አደረግኩኝ። ማስረጃ ስለሌለኝ ጉዳይ ግን ማን ጋር ሀቅ እንዳለ ማን እውነት እያወራ እንደሆነ በማላውቅበት ሁኔታ ላይ ግን ምንድን ነው ማድረግ ያለብን? የአንድ አመት ደሞዟን ያቺ ለመውሰዷ ምንም አይነት ማስረጃ የለንም። ከእህትሽ ከሀዊ ቃል ውጭ ተስፋ አፍ ቃል ውጭ የተጨበጠ ማስረጃ ያስገባችበት ደረሰ ሲቀባበሉ የተፈራረሙት ወረቀት ወይ ደግሞ የተቀረጹት ቪዲዮ የለም። ለዚህ እኛ ሀዊ እህትሽ ብቻ አምነ ያለ ምንም ማስረጃ ምንም የትም መድረስ አንችልም።

ጉሩን አንቃችሁ መቀበል ነው። አንድ ሴት እናንተ ብዙ ጊዜ ማትጋቅታቸው አልችል አራ ትመጣለች። ለምን እዛው ልጇ ፍለጋ ስለምትመጣ በዛው እኛን ታገኛለች። ራሷን ባለ ጉዳዩ ከሌላ ከልጅ ጋር ከባል ጋር ምንም አያገባት። ራሷን ባለ ጉዳዩ ከዛ ሻንጣ እሷም ዘጠኝ ወር ነው ተረግዛ የተወለደችው፣ አንቺም ዘጠኝ ወር ነው ተረግዛሽ የተወለድሽው። ሻንጣ ልትወስጂ ስምታ፣ መጀመሪያ ብሬን አምጪ፣ ከዛ ሻንጣሽን ትወስጃለሽ። አለቀ። በተረፈ እኔ ፎቶ አለ መለጠፍ ትክክለኛ ማስረጃ ያስፈልገኛል። እሷን አስገድጄ ፎቶሽን ለጥፋለሁ ብዬሽ አስፈራረች። ብራችሁን ለመቀበል ትክክለኛ ማስረጃ ያስፈልገኛል። ደረሰኝ ስላለኝ ነው። ደረሰኝ ልኬላት ይህንን መቶ ሰላሳ ሶስት ሺ ካልመለሽ ነገ ቲክቶክ ናይ ፎቶሽን አጥለቅልቄ ሌብነትሽን ለህዝብ እናገራለሁ ስላት ነው። ወዲያው መቶ ሰላሳ ሶስት ሺያችሁን አስገብታ ደረሰኝ ላገች። ይሄ ማስረጃ ስላለኝ ገባሽ። ማስረጃ የሌለው ጉዳይ ግን መጠየቅ አትች፣ በህግሽ አትች። ገብቶሻል አንቺ ማድረግ ያለብሽ እንትሽን ቃል እንደገባውልሽ ደና ስትሆን መስራት ከፈለገች ዱባይም ካታርም የፈለገች ቦታ መታን ድፈራ እናደርጋለን። ወይም ሌላ ጊዜ አሁን አንድ እናትን ሁለት ጉላሊቷ ፊት ያደረገ እናት ለእሷ እርዳታ ስለሆነ ነው። ሌላ ጊዜ ትመጣና እናገዛታለን ወይ ስራ እንፈልግላታለን። እራት ወይ ስራ መጀመሪያ ነገር እንፈልግላታለን። እሺ፣ አታስቢ። ስለዚህ ስመጣ አውቃ ነው አራዝም ያለው ምናምን እያለች ነበር በቀደም ስናወራ

ጨምሯል ቀንሷል፣ ስላለ ራሱ አንዴ ቀንሳል ይጨምራል ትለኛለች እንጂ የምንዛሬን ብርም አትነግረኝም። እንኳ የምንምንዛሬ የለም ስለ ቋንቋ ለራሱ አስትምሪ ስላለ ራሱ ትነጫነጫለች። ቋንቋ ለራሱ እግዚአብሔር ፈጣሪ ይጠብቀን። እሺ ግን ማለት ነው በርሌው ተሻውር ተሻ ሰውዬ የሰጠኝ ጨምሮ የሰጠኝ ሰጥቻታለሁ ያለ ሰውዬ ለራሱ ብር የደረሰኝም የነገርም የለም። እግዚአብሔር ሱቅ ስኔ ለራሱ ብር ሰጠኝ እንዴ ስላለ ራሱ ስለ ሻንጣና ስለ ትኬቱ ስለስጠይቃ አይ ትኬቱ ለራሱ ከኔ ነው ደሞስ ቆርጦ ከአንቺ ይቆርጣለው ብለ ብር ሰጠኝ። ሻንጣው ለራሱ ከኔ ነው። እኔ እያረፉልሽ ያለው እነሱ እኮ አረመኔ ናቸው። አረብናቸው የምን ብር ነው የሚሰጡሽ አለችኝ። ሁሌም ደግሞ የእነሱን ክፋት ነው የምታወራልኝ። እግዚአብሔር ሴትዮዋ ቆመሽ አታውቂም። ብር ከሚልከ አበሻ ጋር ቆመሽ አውርተሽ አታውቂም። እግዚአብሔር ከፊትሽ ሲነጥለኝ እኔ መጽሐፍ ቅዱስ ይዤ እምላለሁ። መብራንን እኔ ማሾ ነገር የለም የእኔ ጉዳይ ስለሆነ ልጁ ስሙ ማን ነው ብራን አላውቅም፣ አላውቅም ስልክ እንደውም የሆነ ጊዜ እንደውም ብር ስልክ ለራሱ የሆነች ጓደኛዋ ጋር ተጣልታ ነበር፣ ስለ ብር ማለት ነው በእሷ ስልክ ነበር። ሲጅ ትባላለች፣ ወደ ኢትዮጵያ ገብታለች ኮንትራትን ጨርሳ ማለት ነው። እና ብር ተሻውዶ ነበር መሰለኝ በስልክ እንደውም ሲጣሉ ነበር እንዴት ምንዛሬ እንዲሆነ ብላ ማለት ከእሷ ጋር እንዴት እንደምትልክ ለራሱ አላውቅም። እኔ ስለምንዛሬው ብር እኔ አላውቅም፣ ምንም ነገር አንድ ብር ለራሱ ስንት እንደሆነ እኔ አላውቅም። ስሙን ብታውቂው ማስገኘት ባህሬን ጠባብ ሀገር ናት፣ ትንሽ ሀገር ናት። ስሙን እኔ አላውቅም፣ በስልክ ነው የምታወራው። የሚያውቁት ሰዎች ካሉ ይጠሩልን ነበረ። ማታውቂው ከሆነ ስሙን በቃ ችግር የለውም እንዳልኳቸው አድርጉ አቡ እኔ አላውቅም። ምን ብር ስልክ ለራሱ ስሰጥ ለራሱ አይችም አላውቅም። እኔ በስልክ ነው የምታወራ ሁሌም ስትወጣ ነው ማየት እንጂ ብር ስሰጥም ስትልቅም እኔ አይቻለቅም። እግዚአብሔር ለምን ዋሽሻለሁ? ይህ አቁ እያወጣልኝ ፈጣሪ ስለሆነ እኔ የማዋሸው ነገር የለም። እውነታውን እያወራው ነው። ሰውዬው የሰጠኝም ብርም ነገር የለም። እኔ ነኝ ትኬቱ የቆረጥኩ ሻንጣውን እኔ ነ የከፈልኩ፣ አለችኝ ሱቅ አውጥታኝ ማለ የዚያን ቀን ሻንጣ ግዢ ብላ ሰውዬ ሲሰጣት ደግሞ ብር እኔ አይቻሉ ባይኔ። በቃ የልጁን ስም ካለቦሹ ምንም ማድረግ አንችልም ብታቂ፣ ቢያንስ ማረተን ሀቁን ለማውጣት እንሞክር ነበር። በቃ እንደነገርኳችሁ ስትመጣ ሻንጣዋን እንዳሰጧት ብራችሁን ሳትቀበሉ በተረፈ ደግሞ ለአንቺ ደግሞ ስራ የምንፈልግልሻለን እናገዝሻለን፣ አይዞሽ። እሻ ብኮ በጣም ነው የማመሰግነው። ይህን ለራሱ ምዝጋና ነው የሚያስፈልገው ገብርኤልን በጣም ነው። መቶ ሰላሳ ሶስት ሺውን በአንድ ቀን እንግዲህ ምን ላደርግ። በፊት ስሰጣኝ የነበረው ብዛ ቤት ውስጥ ነው። ቤቱ ደግሞ ካሜራ በካሜራ ነው። ይሄን ምን ማድረግ እችላለሽ? የአንቺ ጥፋት ነው ማሬ። ማን ስጫለሽ? ለምን ስጫለሽ? እኔ ቋንቋን አላውቅም። አቡ እኮ ትለኛለች። ሰዎቹ እንዲህ አሉሽ ትለኛለች። የሆነ ጊዜ አሞኝ ነበር በጣም እን የሆነ ጃኬት የተሸወርኩኝ ላውንደሪ አሞኝ ሰዎቹ ኦፋፍራም ልብስ ላኪ በቃ ስለማቺ ብሎኝ፣ እያዝኑልኛል። ታውቂያለሽ? ግን እሷ የእነሱን ክፋት ነው የምታወራልኝ። ከሴትዮዋ ጋር አንቺ አትግባቢ ትለኛለች። ስቀራረብ ማለት ከሴትዮዋ ጋር ኮኮባቸው እንዳይደለም አትወድሽም ትለኛለች። ሁሌም የእነሱን ክፋት ነው የምታወራልኝ። እግዚአብሔርን መቅረብ አልችልም እነሱን ለራሱ እና ያ ጃኬት ተሸወርኩኝ፣ ላውንደሪ ሲያመጣ ከዛን ጠፋብኝ የሆነ ጃኬት በማለት የእነሱ ልጅ አለች ታናሽ ልጅ አለች አምስት ሰው ናቸው ከዛን ጃኬቱ ሲጠየቅ ጃኬቱ ጠፍቶብኛል መዝጊቤ ነበር ግን ጠፍቶብኛል ሲጠየቁ ደግሞ እኛ ምን እናደርጋለን ምናምን አሉ ላውንደር የሚያመጡ ልብሶች ሊኩዱ ፈለጉ ከዛን እሽ በቃ ከደሞዝ ሺ ይቆረጣል እያሉ ነው ምናምን አለችኝ እሽ የእኔ ጥፋት ስለሆነ ለምን ደብተርና ቢር ሰጥቶኛል በዛን ሰዓት እያመመኝ ስለሆነ መዝግቢ ተብያለሁ። ከዛ እሺ በቃ ከእኔ ደግሞ እዚህ ይቆረጥ፣ ችግር የለም፣ የኔ ጥፋት ነው በማለት ማለት ነው። እሷ እንዲህ ብላኛለች። ብሩም የተቀበለችኝ እሷ ለራሷ እግዚአብሔርን የአንድ ወር ዘጠና ብር። አንድ ነገር ሳጠፋም ደግሞ የደሞዜ ነው የምጠየቀው ክፍያ ማለት ነው። ሰውየ እነሱ ግን ጠርቶኝ እንዲህ እንዲህ ነው ጥፋት ብሎኛ አያውቁም እሷን መታ የምጠይቀኝ በእግዚአብሔር እዚህ ጋር መናገር እያቀረኝ ነው፣ ማርያም ስለተናደርኩ ነው። ይቅርታ እና እነሱ እየጠየቁኝ ነገር የለም። የዛን ቀንም ስለ ሴራሚኩ ለራሱ ማፊ ምሽኩላ ነው ያለኝ ሰውየው፣ ማማ ላይ ማፊ ምሽኩላ አለኝ። ከዛ ወይኔ በጣም ደስ ብሏል። በሰአቱ ብልጥ አልሆንሽም። የተደረገብሽ ተደረገብሽ። ካለፈ በኋላ ብትንገበገብ የምንዋጋለው ለመሰለኝ ማስረ ማለት ይኸውልሽ ማስረጃ ቢኖር ትከሽ ነበር በህግ። ማስረጃ የለሽም፣ ያለሽ አቅም አንደኛ፣ እናንተ ጋር ሁለት ሻንጣ አላት ስትመጣ፣ ሻንጣ ሻንጣውን ፈልጋ ስትመጣ ጉሮሯን አንቃችሁ። ማንም ከማንም አያንስም እና የእናንተ እጅ በሱ አልጨበጠም። ጉሮሯን አንቃችሁ፣ ሻንጣሽን ከፈለግሽ ብሬን አምጪ ብለሽ ብርሽን በጉልበትሽ መቀበል ማስረጃ ስለሌለሽ፣ ማስረጃ ቢኖርሽ በህግ ትከሻት ነበር። በተረፈ እኔ አቅም የለኝም፣ እሷ ትበልጣለች ከኔ ብለሽ ካሰብሽ ለፈጣሪ ሰጥሽ ህይወትሽን መቀጣት፣ ባለፈ ነገር መንገብገብ፣ መቆጨት ትርፉ በሽታ እንጂ ሌላ ምንም ምንም። ለፈጣሪ ነው መስጠትሽ። በቃ ይቅርታሽ ችግር የለውም። ያው እስከዛ በመቶ ሰላሳ ሶስት ሺ ተጠቃሚ ባስመለስኩልሽ፣ ከዛ ትንሽ የአንዲት እናታችን ኩላሊቷ፣ ሁለት ኩላሊቷ ፌል ያደረገ እናታለች። ነሱ አርዳታ ካረግ በኋላ ፍሪ ስለሆን ለአንቺ ስራ እንፈልግልሻለን ስራ ከታጣ ስራ መጀመሪያ ነገር እንፈልግልሻለን። አይዞሽ፣ እናግዝሻለን። አንቺ ብቻ በያቺ ጸበል ጊቢ ምናምን። ዳኝ ሺ ክሰሻት ትላለች ኮመንት ላይ በአፍ ነው እንደሚከሰሰው። ፍርድ ቤት ስትቀርቢ ማስረጃ ይዘሽ ነው ክሰሻት ፍርድ ቤት እንትን ውፍጮ ቤት አደረገችው? እንደ ዝም ብሎ ይከሰፈ። ፍርድ ቤት ስትሄጂ ማስረጃ። እሺ እቺ ልጅ ብሬን በላቸው ቤስቴ፣ ኦኬ ማስረጃ ትባያል። ማስረጃ የለኝም ግን በልታብኛለች። ግድ የለህም ክቡር ዳኛ እመነኝ፣ እኔም ብቻ እመነኝ። ግድ የለህም ምንም ማስረጃ የለኝም ግን በልታብኛለች። እሱ ፈጣሪ ጋ ነው የሚሰራው። ያለ ማስረጃ መክሰስ ምችል ፈጣሪ ጋ ነው። ለምን ሁሉን ስለሚያይ ገባሽ? ማስረጃ እንግዲህ አ ልክ ነው። እዛ መሆኑ ነው እንጂ እንግዲህ ቤቱ ካሜራ በካሜራ ነው። ሰዎቹ ቢረዱኝ ይህን እንኳን ይረዱኝ ነበር። ግን አይቻልም አይደል፣ ቤቱ ካሜራ በካሜራ ነው። ሰውየው ምን መሰል ያለው፣ አስፈርሜ ደረሰኝ አስፈርሜ ደሞዝ እስከከፈልኩ ድረስ አያገባኝም። የእሷ ነው ገንዘቧ። እውነት ሰጥታ ከሆነ ለምን ሰጠች? እውነት ከሰጠች ደሞ። ለምን እዚህ እያለች ለእኛ አልነገረችንም? እዚህ በባህሬን ህግ ትከስና እኛም ምስክር እንሆን ነበር፣ እውነት ካለ። ስለዚህ ልጅቷ ውሸታም ናት። እውነተኛ ብትሆን ከዚህ ቅ በኋላ አታወራም አለኝ ሰውየው። እውነትህን ነው እዚህ ጋ ልክ ነው። ቋንቋ አላውቅም ሰዎቹ እንዲህ አሉሽ በማለት ነዋ ስትቀበለኝ ነበር። እኔም ደግሞ አምኜ እውነት ነው ቋንቋ ስለማለት ሰዎቹ ከኔ ጋር ማውራት ስለማይችሉ ስለማይችሉ እሷ ብዙ አመት እዛ ቤት ስለቆየች ከእሷ ሀገር እያወሩ ነው እውነት ነው ብዬ በማለት ነው። እኔ አምስቷ ና ምኝ ሰብ የነበረ አቡ ይሄ ለራሱ ያወቅሆነ ከቤታችን ከመውጣቷ ልትወጣ ስትል መናገር ነበር። ቋንቋ ባትችል አበሻ ለሌላ ተርጓሚ ሌላ ቦታ ደውለው አስተርጉሙልኝ ቢሮም ደውለው የትም ሀገር ደውለው አበሻን አገናኝታቸው አስተርጉሙልኝ፣ አረብ የኛም ያቅሰው የእሷን ትርጉም አልፈልግም ብላ ትናገር ነበር። አሁን ካለፈ በኋላ ጅብ ከሄደ ውሻ ቢገኝ ምን ዋጋ አለው? አላውቅም። አንቺ እኳ አሁን ይህ ለራሱ ያወቅኩበት ዱባይ ደውለው፣ ዱባይ ያቺ ልጅ ጋር ደውለው ማስተርጎም ይችላሉ። አረብ ያገባችው አበሻ ሚስት ያለው ያልሽው እዛ ደውሉልኝ እና እዛ አስተርጓሚ፣ ማንኛውም የምታውቁት ኢትዮጵያዊ አስተርጓሚ ጋር ደውሉ፣ እናንተ ራሳችሁ የምታውቁት ጋበልሽ ወይ መክተብ ቢሮ ደውለው ያስተረጉሙልሽ ነበር። አሁን ካለፈ በኋላ ኢትዮጵያ ከገባሽ በኋላ ብትናገሪ ማን ጋር ሀቅ እንዳለ ማወቅ አንችል አንድ ሰው የሚታመነው ከማስረጃ ጋር ማር ማስረጃ ስትሰጫት የተቀረጸ ካለ ወይ ስትሰጫት በደረሰ የተፈጠሻት ወይ ይሄን ለራሱ እኮ እንዴት አወቅን?

ደረሰኛለኝ ብዬ ለሰውየው ደረሰኝ ላኩለት። ገባሽ? ቴሌቪዥን የሚባል ነገር አልተሰበረም እዚህ ቤት አለ። ሰውዬው ውሸት በዛ ነው እንጂ እኮ ያለ ራሱ እኮ ምን አለች መሰለሽ፣ ቴሌቪዥን ያው ሰውዬው አልኳት። ቮይሱ ላኩለት፣ ሰው ሳወራው ሪከርድ ያረኩት ቮይስ ትገናት ያው ሰውየው ቲቪ የሚባል ቤት ውስጥ አልተሰበረም ማለት ነው እና እሱን ለእሷ ብዬ እኔ ዋሸሁት እኮ ለእሷ ብዬ ቤተሰቦቼ በመተት አሳምመውኝ ነው፣ አይወዱኝም፣ አይፈልጉኝም። ስለዚህ እኔ አሁን መሄጃ የለኝም ብላይ ለሷ ብዬ ነው ለእሷ ብዬ ነው ያሸሁት መቶ ሰላሳ ሶስት ሺህን ዋሽችል። እና ታዲያ ምን ዋሽች? ከዛ ወስደሽ ምን ልታደርጊው ነው ብሩን አልኳታ። ለሷ ነው አስቀምጪልኝ፣ ኢትዮጵያ ከገባሁ በኋላ ሲቸግረኝ ትሰጭኛለሽ ብላይ ነው አለች። ያው ዞሮ ዞሮ ፈጣሪ ያጋለጣል። በአንቺ እርዳታም ብሩን አግኝተናል፣ በጣም አመሰግናለሁ። የቀረውም ደግሞ እንደዚህ ፈጣሪ እንደረዳን ከእጅ ፈልቅቆ ፈጣሪ ያውጣላል። ለጸል በቃ ይሄ ለፈጣሪ መስጠት ነው። ቱ ሻንጣውን እንዳትሰጧት ብራት ሞታችኋት፣ ሻንጣውን ብራ አልሰጥም። መምጣቱ አይቀርም። ደን በዛ በአይንስታ ላይ ሻንጣይ ማለቱ አይቀርም። እኔ ያኔ አልሰጥም ብሩን ስታመጪ ሻንጣይ መውሰድ ትችላለች ነው የምላት። አይ ካለችም እዚህም በቤተሰብ ዙር አሁን ስሞታ ተናግራል። ለህይወቴም እፈራለሁ ምናምን ብላ ለአክስቷ ደውላ የሆነ ዛቻን ደርሶ ነበረ። ከዛም በኋላ ኔ ዛ ማስረጃ ካመጣችሁልኝ ይህንን ብር ምንም አይነት ቮይስ ይህንን ብር ለመውሰዷ ምንም አይነት ቮይስ፣ ቪዲዮ ምንም አይነት ማስረጃ ካመጣችሁልኝ እኔ ከጎናችሁ ቆማለሁ። መቶ ሰላሳ ሶስት ሺህ እንዳስመለስኩላችሁ ሙሉ የአንድ አመት ደሞዟን የወሰደችባትን እሷ የበላችበት ምናምን ተቀንሶ ሂሳብ ተሰርቶ የቀረው አስመልስላችኋለሁ። ግን ማስረጃ ማስረጃ አምጡ። ማስረጃ ካመጣችሁ ሁሌም ከጎናችሁ እስቲ፣ ስልኬን እንደገና ድሌት የሆነውን መመለስ ከቻለ ሞባይል እሺ፣ በጣም አመሰግናለሁ። ቴንኪውም ከኛም እናንተ ሌሎችም ተማሩ። ላለው ለጠላትም አይስጥ እንደዚህ መሸዋወድ ሲሆን በጣም በጅልነት ሰው ሆኖ የአንድ ሀገር ነው ብሎ ጎረቤት ነው ብሎ ሰው ማመን አይሆንም። ትምህርት ይሆንላችሁ። ለሌሎቹም ሰውን አትመኑ። የፈለገ ነገር ቢሆን ለምን የህት ልጅ አትሆንም? እና ትምህርት ይሆንላችሁ። ራሱ አትም ጠብቁ ላችኋለሁ። ቴንኪው አመሰግናለሁ።